እንግዲህ ይህ መረጃ እጅግ በጣም አስደሳች የሆነ መረጃ በተለይ በተለያዩ የዓለም ሀገራት ያላችሁ ኢትዮጵያኖች በሙሉ የባንክ ሂሳብ አካውንት ለመክፈት ፈልጋችሁ፣ ማለትም የኢትዮጵያ ንግድ ባንክ የሂሳብ አካውንት ባላችሁበት የዓለም ጫፍ እስከ ጫፍ ሆናችሁ መክፈት ለምትፈልጉ እጅግ በጣም አስደሳች የሆነ አዲስ አሰራር ከኢትዮጵያ ንግድ ባንክ በኩል አመሻሹን ወጥቷል። ሙሉ ዝርዝሩን እንዴት መክፈት እንደምትችሉ ወደ እናንተ አደርሳለሁ። ከዚሁ ጋር ተያይዞ በትላንትናው እለት እንግዲህ ስድስት አዳዲስ ረቂቅ አዋጆች ወጥተዋል። በተለይ በአንዱ ላይ እጅግ ከፍተኛ የሆነ ቅሬታ ተነስቷል። ነገሩ እንዲህ ነው። የሚኒስትሮች ምክር ቤት የውጭ ዜጎችን የማይንቀሳቀስ ንብረት ባለቤት መሆን የሚያስችለውን ረቂቅ አዋጅ ወደ ፓርላማ አስተላልፏል። ረቂቅ አዋጁ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣበት መልኩ ለውጭ ዜጎች ሕጋዊ አሰራር የሚዘረጋ ስለመሆኑም ምክር ቤቱ አመላክቷል። በዚህም አህዱ ያነጋገራቸው ባለሙያዎች በሰጡት አስተያየት ኢትዮጵያ እንደ ሀገር የውጭ ባለሀብቶች ንብረት ማፍራት እንዲችሉ የሚደነግግ አዋጅ እንደነበር በመግለጽ በፊት የነበረው 11 80 እዝባር 2012 የውጭ ባለሀብቶች መዋለነዋይ ፈሰስ በማድረግ ላይ ብቻ መሳተፍ ይችላሉ የሚል ነበር። የውጭ ሀገር ዜጎች በሀገር ውስጥ ንብረት የማፍራት መብት እንዲኖራቸው የሚፈቅደው ረቂቅ በሕዝብ ተወካዮች ምክር ቤት ቀርቦ ቢጸድቅም እንደ ሀገር የሚያመጣው ምጣኔ ሀብት ጥቅል ላይ እንዳልሆነ የዘርፉ ባለሙያዎች ገልጸዋል። ነገር ግን የሀገርን የምጣኔ ሀብት አቅም በውጭ ባለሀብቶች ሙሉ በሙሉ እንዳይዘዋወር መንግስት አዋጁን ከማጽደቁ በፊት ከፍተኛ ጥንቃቄ የተሞላበት ውሳኔ ማስተላለፍ አለበት ሲሉ የምጣኔ ሀብት ባለሙያው ካሳሁን ሙላቱ አሳስበዋል። ባለሙያው አክለው መንግስት ይህንን አዋጅ ሲያጸድቅ ሀገራዊ ደህንነትን አደጋ ላይ በሚጥል መልኩ የውጭ ዜጎች እንዳይንቀሳቀሱ ገደብ የሚጥል የሕግ ማዕቀፍም አያይዞ ማውጣት እንዳለበት ጠቁመዋል። ሌላኛው የሕግ ባለሙያ አቶ ጥጋቡ ደሳለኝ በበኩላቸው ኢትዮጵያ የውጭ ምንዛሬ ድጋፍ አታ ስለኖረች ይህ አዋጅ ከጸደቀ በአዎንታዊ መልኩ የሚታይ ነው ሲሉ ለአህዱ ተናግረዋል። ነገር ግን የማይንቀሳቀስ ንብረት ላይ መንግስት በጥልቅ ማየት አለበት ሲሉ አቶ ካሳሁን ሐሳባቸውን ተጋርተዋል። አክለውም ኢትዮጵያውያን ዜጎች በአብዛኛው ድሃ ከመሆናቸው አንጻር ጥገኝነቱ የከፋ እንዳይሆን ጥንቃቄ መደረግ አለበትም ብለዋል። በአጠቃላይ ውሳኔው የህዝብ ተሳትፎን ማካተት እንዳለበትም የሕግ ባለሙያዎቹ አሳስበዋል። የሚኒስትሮች ምክር ቤት ወደ ተወካዮች ምክር ቤት ያስተላለፈው ይህ ረቂቅ አዋጅ የውጭ ዜጎች መዋለ ንዋያቸውን በሀገሪቱ ስራ ላይ እንዲያውሉ ለማበረታታት፣ የመኖሪያ ቤት ልማትና ተደራሽነትን ይበልጥ ለማነቃቃት፣ የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅና ለዜጎች የስራ እድል ለመፍጠር የሚያስችል መሆኑም ተናግረዋል። በረቂቅ አዋጁ ላይ አንድ የውጭ ሀገር ባለ ይዞታ በአንድ ጊዜ ከሶስት በላይ መኖሪያ ቤት ወይንም ባለ ይዞታነት መብት ሊኖረው እንደማይችልም ተጠቅሷል። በኢትዮጵያ ከ1966 ዓ ምት ጀምሮ የውጭ ዜጎች የኢንቨስትመንት ፈቃድ ከሌላቸው በቀር የንብረት ባለቤት የመሆን መብት ሳይኖራቸው መቆየታቸው ይታወሳል ማለታቸውን በዛሬ ዕለት ከአህዱ አመሻሹን ያገኘነው መረጃ ያመላክታል። በሌላው መረጃችን እጅግ በጣም አስደሳች የሆነው መረጃ በዛሬው ዕለት ከኢትዮጵያ ንግድ ባንክ በኩል በመላው ዓለም ላይ ለምትገኙ ኢትዮጵያኖች በሙሉ የኢትዮጵያ ንግድ ባንክን የባንክ ሂሳብ አካውንት መክፈት ፈልጋቸው ነገር ግን ይህንን ሁኔታ ብዙ ጊዜ የምትጠይቁ ከመኖራቸው አንጻር ነው። እንግዲህ በዛሬው ዕለት የኢትዮጵያ ንግድ ባንክ በማኅበራዊ ትስስር ገጹ ላይ ይህንን መግለጫ ያወጣው የኢትዮጵያ ብሔራዊ ባንክ ተግባራዊ ያደረገውን ዩናይት ኢት መተግበሪያን በመጠቀም ከየትኛውም የዓለም ክፍል በኢትዮጵያ ንግድ ባንክ ሂሳብ መክፈት እንደሚቻል ነው። እንግዲህ በዛሬው ዕለት የወጣው ሪፖርት ያስነብበው መተግበሪያውን ከፕሌይ ስቶር ወይንም አፕ ስቶር አውርደው የኢትዮጵያ ንግድ ባንክን በመምረጥ አስፈላጊውን መረጃ በማስገባት ተመዝግበው የሚፈልጉትን የሂሳብ አይነት መክፈት የሚችሉ ይሆናል ማለት ነው። እንግዲህ ይህ ብዙዎቻቸው በተለይ በተለያዩ የአረብ ሀገራት እንዲሁም አሜሪካም ሌላም በዓለም ጫፍ እስከ ጫፍ ሆናቸው በራሳቸው ስም የባንክ ሂሳቡን ለመክፈት ነው እንግዲህ ይህ አሰራር የተዘረጋው። በሌላ በኩል አመሻሹን ፕላስቲክን በሚመለከት የወጣው ሕግ እንደ ሀገር የተወሰደ ጥሩ የሚባል ከአካባቢ ጥበቃ ጋር ተያይዞ የተወሰነ ውሳኔ ነው ሲል የኢንዱስትሪ ሚኒስቴር አመሻሹን አውጥቶታል። የደረቅ ቆሻሻ አወጋገድና አያያዝን አስመልክቶ ስመልክቶ የተሻሻለው ረቂቅ አዋጅ ለአንድ ጊዜ ጥቅም አገልግሎት የሚውሉ የፕላስቲክ ምርቶችን የሚያግድ በመሆኑ ኢንዱስትሪ ላይ ለሚያመጣው ተጽዕኖ ተጽኖ ምን ታስቧል የሚል ጥያቄ ተነስቷል። ከውጭ የሚገቡ ምርቶችን የመቀነስና የሀገር ውስጥ ምርቶችን ከማበረታታት አኳያ ምን እየተሰራ ነው የሚሉም ጥያቄ ታክሎበታል። ሚኒስትሩ አቶ መላኩ አለበል ምን ይላሉ? ገቢ ምርትን የመተካት ስራና ተያይዞ ያሉ ጉዳዮችን በተመለከተ ትኩረት መስጠት ስላለበት ይህንን ለማስፈጸም ስትራቴጂ አዘጋጅተናል። በስትራቴጂያችን መሰረት ካሉን አጠቃላይ ኢንዱስትሪዎች የሰል ኃይል አቅም ከግብአትና ከመሳሰሉት አኳያ 96 አይነት ምርቶች በአስቸኳይ ልንተካቸው እንችላለንም ብለዋል። አንዳንድ ምርቶች መቶ በመቶ የተተኩ አሉ። አንዳንዶቹ ደግሞ ከመተካት አልፎ ለጎረቤት አገራት እያቀረብን ነው። ለምሳሌ የሚሊተሪ ልብስ እና ብቅልን ማየት ይቻላልም ብለዋል። ዓለም አቀፍ ሁኔታው የተረባበሸበትና በብዙ ሁኔታ ችግር ያለበት ስለሆነ አብዛኞቹ ምርቶች ከሚገቡባቸው ሀገራት ጭምር ለመተንበይ ያስቸገሩ ነገሮች በመኖራቸው ምክንያት ለሕብረተሰቡ ምርትን ከሀገር ውስጥ መግዛት አስተማማኝና የተሻለ ነውም ብለዋል። በርካታ ውሃማ አካላት በተለይ በከተማዋ መግቢያ አካባቢ ብንመለከት በፌስታል የተሞላ ነው። አንዳንድ የአፍሪካ ሀገራት ቀደም ብለው ከፕላስቲክ ምርት ራሳቸውን ነጻ አድርገዋልም ብለዋል። በቀጣይ አካባቢ ጥበቃ ላይ ተጽዕኖ እንዳይኖር በግድ ማሻሻል ያለበትን ነገር ማሻሻል ስለሚጠበቅ የፕላስቲክ ምርቶችን በሚመለከት የተወሰነ ውሳኔ ትክክል ነው ማለታቸውም ተገልጸዋል። ይህንን ምርት ወደ ኢንዱስትሪዎች እያስተዋወቅን ስለሆነ በቀጣይ በስፋት እየመጡ ህብረተሰቡ የሚፈልገውን አገልግሎት እንዲያገኝ መጪው ትውልድ ያልተበከለ አካባቢ እንዲረከብ ማድረግ አስፈላጊ ነው ማለታቸውም ተገልጿል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎች አመሻሹን ይህን ይመስላሉ። በተለይ እንደነገርኳችሁ የኢትዮጵያ ንግድ ባንክ እጅግ በጣም ደስ የሚል መረጃ ነው። ቪዲዮ ለብዙ ኢትዮጵያን እንዲደርስ ላይክ ላይክ ሸርሽር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን